ሰዎች ነው። ጀምራችሁ ያልጨረሳችሁት ብዙ ሁለተኛው ዲስፕሊን ነው። አንድ ነገር መጀመር ይቻላል መጨረስ። ካውንስል የሚያክል ነገር ጀምራችሁ የት ደርሳችሁ ነው? እናንተ አሁን ሀገር እናግዝ የምትሉት። ባር ወጪ ቆጣቢነትና ከመጠን ያለፈ ኑሮ አለመለማመድ ነው። ከመጠን ያለፈ ነገር ልምምድ በስተዋል። እንዲሁም ሌላው መታወቅ ያለበት ይሄ አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ የኢትዮጵያ መንግስት ነው። በጋራ ነው ፖሊሲ የምናወጣው። የተለየ ባለቤት ለመሆንም አትሞክሩ። የተለየ ደጋፊ ነንም አትበሉ። ፕሮቴስታንት ወንጌላውያን ኢትዮጵያ ውስጥ ስራ ከጀመሩ ጀምሮ ያለው ተደምሮ እኛ የሰጠነውን አያክልም። መቶም ቆዩ ሁለት መቶውን ቆዩ። የሚገባችውን አግኝታችኋል ወይ ከተባለ ሁለት ፐርሰንት ቢበዛ ቢበዛ። ነገር ግን አንድ ነገር አለ። በፕሮቴስታንት በአጠቃላይ በክርስትና በሚባለው የሥነ ምግባር መር ውስጥ አንዱ ዲሊጀንስ ነው። ዲሊጀንስ ታታሪነት ነው። ጠንክሮ መስራት ነው። ለስጋ ያለ ክብር ባለማድከም ያልሆነ ማለት ነው። ያ ታታሪነት እናንተ ውስጥ ካለ ብዙ ቸርች ነው ጀምራችሁ ያልጨረሳችሁት። ብዙ ሁለተኛው ዲስፕሊን ነው። አንድ ነገር መጀመር ይቻላል። መጨረስ። ካውንስል የሚያክል ነገር ጀምራችሁ የት ደርሳችሁ ነው እናንተ አሁን ሀገር እናግዝ የምትሉት? መጨረስ። ኢንስቲቱሽን መፍጠር። ኢንስቲቱሽን ቀላል ነገር አይደለም። ቸርች ይጀምራል፣ አያልቅም። አገልጋይ ይመጣል ይጀምራል፣ በቃ መጣ ሲባል አያልቅም፣ ይሄዳል። ዲስፕሊን ያስፈልጋል። ሶስተኛው ክሪቲካል የክርስትና ስነ ምግባር ወጪ ቆጣቢነትና ከመጠን ያለፈ ኑሮ አለመለማመድ ነው። ከመጠን ያለፈ ነገር ልምምድ በስቷል። በልክ እንለማመድ። ከልክ ያለፈ ነገር አደገኛ ነው። ወደ ቅድም ፖይንት ስመለስ ከኢትዮጵያ ኦርቶዶክስ ተዋሕዶ አንድ ነገር መማር ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ በየገጠሩ የምታነጻቸው ቤተ ክርስቲያኖች 99 ፐርሰንት እዚሁ ባለ ምዕመን ሱኒና ስር ሳንቲም እየተደመረ ተዋቶ የሚሰራ ስራ ከየትም ይመጣ አይደለም። ረጅም የሚባል ሌላ ፎርስ የለም። ኢትዮጵያ ድሀ ከሆነች ለኦርቶዶክሱም ደሀ ናት። ለእናንተ ብቻ ዓለም ድሀ ምትሆነው? ዛሬ በከተማ ብቻ በከተማ መቶ ስድሳ ሰባት በጣም ትላልቅ ቸርቾች ኦርቶዶክስ ትገነባለች አዞፍቱዴ ኮሚትድ በሆኑ ፐርፐዙን ባመኑ አላማውን ባመኑ ሰዎች ኮንቲኒየስ ሰፖርት ነው ያ የሚሰራው። ያን ፕሮቴስታንቶች መማር ብንችል ጥሩ ነው። መስጠት ከራስ በላይ መሻገር መሰብሰብ ብቻ ሳይሆን ማካፈል ብንለምድ አብዛኛው ችግር ይፈታል ብዬ አስባለሁ። እንዲሁም ሌላው መታወቅ ያለበት ነገር ይሄ አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ የኢትዮጵያ መንግስት ነው። 14.5 ሚሊዮን አባል ያለው ብዙ እስላሞች፣ ብዙ ኦርቶዶክሶች፣ ብዙ ጴንጤዎች፣ ብዙ የማያምኑ ሰዎች ያሉበት ነው። ለምሳሌ ፓርቲያችንን እኔ እናንተ አካባቢ ነኝ ምክትሌ ኦርቶዶክስ ናቸው። ሌላው ምክትሌ ሙስሊም ናቸው። በጋራ ነው ፖሊሲ የምናወጣው። የተለየ ባለቤት ለመሆን የማትሞክሩ የተለየ ደጋፊነንም አትበሉ። ከእናንተ ውስጥ እንደ ዜጋ ይሄ ራይ ይጠቅመኛል፣ ይፈለገናል፣ ያልፈለገናል መብቱ ነው። እንደዛ ብሎ የሚያስቡ ሰዎችም ትክክል አይደሉም በእምነት ቦታ ላይ የፖለቲካ አመራሮች ሲገኙ እንደ ምዕመን ነው መሆን ያለባቸው እንጂ እንደ ለመዱት መድረክ የሚሻሙበትና ዲስኩር የሚያደርጉበት ከሆነ ይበላሻል። የሄዱ ዲስኩር የሚያደርጉ ፖለቲከኞች ያ መድረክ ለነሱ የተገባ አይደለም። አይመጥኑት መድረኩን ራሱ። እዚህ ጋር እንደምናገረው ሁሉ አንተ ጋር ስመጣ አንተ ነው የሚገባ የተቀባው ለዛ እንጂ አይደለም በሄድኩበት በሄድኩበት ሁሉ በዓል ባለበት ሁሉ የበዓሉን መድረክ ወስዶ እንትን ማለት ጥሩ ልምምድ አይደለም። ለዛ መድረክ ክብር ከማጣት የመጣ ነው። እነዚህን ጉዳዮች እንደመረ ብታስቡባቸው ጥሩ ነው። እናንተ ለምሳሌ ሚዲያ ሚዲያ እንኳን ለቸርቾች ለመንግስት አስቸጋሪ ነገር ነው። አሁን በጣም ብዙ ሚዲያ ነው ያላቸው የእሳቸው ሚዲያ በሚፈጥረው ስህተት እሳቸው ይናደዳሉ። ይሄ ሚዲያ በጴንጤስም ይላሉ የስህተት ትምህርት ሊሆን ይችላል፣ የአነጋገር ዘዬ ሊሆን ይችላል፣ ሌሎችን መዝለፍ ሊሆን ይችላል። በጋራም ስለምትወቀሱ ስለምትሰደቡ አትወዱትም። ግን ሚዲያ መሆን የነበረበት ልክ እንደ ካውንስሉ የሚዲያ ካውንስል ያስፈልጋል። ያ የሚዲያ ካውንስል ለማዘዝ አይደለም ኮድ ኦፍ ኮንዳክት ያዘጋጃል። እርስ በርስ ይተራረማል። ያንተ ውድቀት እኛንም ያጠፋናል ይላል እንጂ ሰውየው ስለከፈለ ኤርታይም የግሉ ማለት አይደለም። ኤርታይም የከፈለው እንጂ የሚረጨው መርዝ ሁላችሁንም ይነካል። ዴሞክራሲ ነው ነፃ ነው ሲባል እንዴት ነው የምናስተዳድረው ነፃነቱን ብለን ካላሰብን በስተቀረ ገንዘብ ያለው ቲቪ ያለው ራሱን ፓስተር ያለ ሰው እንደፈለገ የሚናገርና እና ወንጌላውያን ሲባሉ የሚባል ከሆነ ችግር ነው። አፋር፣ ሀላባ፣ ስልጤ፣ ኦሮሚያ ከመዘጋት ጋር ተያይዞ ያለውን የሰላም ሚኒስቴር እዚህ ስላለ የአንተ ስራ ነው። የዘጋጁትን ቸርቾች በአስቸኳይ ክፈቱ ብለህ ንገራቸው። ከትምህርት ጥራት ጋር ቄስ ያነሳው እዛ ውስጥ ጊዜ አላባክንም፣ ግን ቄስ እንደምታውቀው ሰላሳ ሺህ ገደማ ኪነ ጋርደን ገንብተናል። እኛ ባለፉት አምስት ዓመታት አንድም ዩኒቨርሲቲ ያልገነባ ነው፣ ኮንሽስ ነን። እዛ ዝም ብሎ እንደሆነ ገብቶናል። ታች ካልሰራን በስተቀረ ላይ ዋጋ የለውም በሚል ነው። ነገር ግን ሰላሳ ሺህ ኪነጋርደን የገነባ መንግስት አንዲት የዩኒቨርሲቲ ፋካልቲ ብራንች ኮሌጅ ስላልከፈተ ስራ የሰራ የማይመሳቸው ሰዎች አሉ። መሰረቱ ላይ ስለሆነ ብልሽቱ፣ አብዛኛው ስራ የሚሰራው ታች ነው። ይሄ ደግሞ ውጤቱ የሚታየው ወደፊት ነው። የትምህርት ስርዓት አንተም እንደምታውቀው ታች ካልተሰራ ላይ ሊቃና አይችልም። ግብር መገበር ታክስ መክፈል ያስፈልጋል። መክፈል አለባችሁ። መጸለይ ያለብህ አንተ ወደ ታክስ ከፋይነት እንድትሸጋገሩ ነው። ወደዛ ነው ሳቢያችን ማድረግ ያለበት። መርዳትም ዝግጁ መሆን አለባችሁ። ኢንፍሌሽን እውነት ነው፣ ችግር አለ። ግን እናጋራ፣ ግን እንስራ። ሌላ መፍትሄ እኮ የለው። ለዚህ እኮ ነው ስንዴ የምናመርተው። ስንዴ እኮ ኢትዮጵያ ያመረተችው በዚህ አመት ብቻ በበጋ 120 ሚሊዮን ኩንታል ነው። ክረምት አይደለም በጋ። ግን ያመረተና ገንዘብ የያዘ ሰው አከማችቶት አልሸጥም ካለ መቼም እዚህ ሀገር በግድ ሽጣ ይባልም ታውቃላችሁ። የማምረትም የማካፈል ልምምድ ካልፈጠር ነው በስተቀረ ማካፈል ከሌለ በስተቀረ ግሪድ ካለ ግለሰቦች ይሰበስባሉ፣ ብዙሀን ደግሞ ይቸገራሉ። ያን ደግሞ በየቤታችን በማካፈል መለማመድ አለብን። እኛ እርግጠኛ ሆኜ የምነግራችሁ ስንዴ በሚቀጥሉ ዓመት አሁን ካመረት ነው በብዙ ጥፍ እንበልጣለን። ጥያቄ የለውም። ጥሩ እየያዝን ስለሆነ ሌማት ላይ ጋሽ ግርማም እንዳነሱት ዶሮ፣ እንቁላል፣ ወተት ስጋ፣ እነዚህ በየዓመቱ በከፍተኛ ደረጃ እያደጉ ስለሚሄዱ አንድ ቴብል ላይ ደግሞ ከካርቦ ሃይድሬት እና ከፕሮቲን ወተት፣ እርጎ፣ ስጋ፣ ዳቦ፣ እንቁላል ካለ ቴብሉ ሞላ ማለት ነው። ይሄ ይመጣል። ኢትዮጵያ ውስጥ ግን ይሄን ቢመጣ የሚደፉ አሉ፣ የሚራቡ አሉ። ያን ደግሞ በጋራ ካልሰራን በስተቀረ ብቻችን ልንሰራው አንችልም። አሁንም የሚደፉ በጣም ብዙ ናቸው ሚደፉ ሚደፋውን እና ሚራበውን ማስተካከል የሁላችን ሚና መሆን አለበት። እኛ አሪያ ለመሆን እየሞከር ነው። የምናገኛትን ማንኛውም የምናገኘውን ነገር ለማካፈል እንሞክራለን። አቅም በፈቀደ መጠን ያለን እናጋራለን፣ ያለንን ጊዜ የምናጋራለን። ያን ሰው አይቶ እንዲማር ነው እንጂ እኛ በምናጋራው የኢትዮጵያን ችግር እንፈታለን ብለን እኮ አይደለም። እኛን አይቶ ሰው ያን እንዲከተል ያን በማድረግ የምትሉትን ችግሮች እየቀነስን መሄድ እንችላለን። ፍትህ ችግር አለ፣ ያዩት ወንድሜ፣ እውነት ነው፣ ችግር አለ በጣም ወይ በገንዘብ ወይ በዘር ወይ በእምነት አንዳንዴም እንዲሁ ሰው ጠልቶ ሰውን ፍትህ ያዛባል። ይሄን ደረጃ በደረጃ በሪፎርም እየቀነስን የምንሄድበትን ነገር ማየት፣ እሱን በተወሰነ ደረጃ ሚኒመም ስታንዳርድ የመንግስት ለማድረግ ጥረቶች መደረግ ይኖርባቸዋል። ቦታ በሚመለከት በቅርቡ ተናግረንበታል። ፕሮቴስታንቶች እንደ ፕሮቴስታንት ሳይሆን እንደ ዜጋ እንደ ዜጋ መቀበርም ማምለክም የማምለኪያ ቦታም እንደ ማንኛውም ሰው ይገባቸዋል። ካላዋጅ ነው የተወረሰ ነው ያሉት ቄስም አንድ ሁለት ሰዎች ተሳስታቸዋል። የተወረሳችሁት በአዋጅ ነው። አሁን ሰው ወክያለው፣ ያለው ከፕራይም ሚኒስትር ኦፊስ ይጠናል። ይሄ የተወረሰ የምትሉት ሁሉን መመለስ መቻላችን እርግጠኛ አይደለሁም። አንዳንዱ ብዙ ርቀት ስለሄደ የተወሰኑትን ግን ማየታችን አይቀርም። ከተጠና በኋላ እናንተ መረጃ ስጧቸው፣ ከተጠና በኋላ እናያለን። የተቋማት እውቅና ላይ እርግጠኛ አይደለሁም። ሰላም ሚኒስቴር መፍቀዱን፣ አደራ በምድር አደራ በሰማይ ሰላም ሚኒስትሮች ፍቃድ እንዳትሰጡ። ፍቃድ ስናቋቁም በአዋጅ ስልጣን ሰጥተናቸዋል። የካውንስሉ ስራ ነው። ስለዚህ እንደሌለን ማቀው ካለ ይቁም ካለ ግን ማስቆም የእናንተ ጉዳይ ነው። ቄስ ደረጀ አትችሉ ማለት አለባችሁ። ሰላም ሚኒስቴርን አትችልም፣ ምን አውቀ ነው የምትሰጠው አንተ ብላችሁ መከልከል አለባችሁ። እንግዲህ ከሞላ ጎደል የመሬት እና የቦታ ጥያቄያችሁን እንዳልኩት ነው። እስካሁን ካለው የተወሰነ ተመልሶላችኋል፣ ብዙ ይቀራችኋል። እሱን ወደፊት እያየን ደረጃ በደረጃ እንመልሳለን። ግን መታወቅ ያለበት ነገር እኔ ጋር ስትመጡ የፌዴራል መንግስት መሬት ኦና አያደርግ። ለምሳሌ አዲስ አበባ አዲስ አበባ አስተዳደር የሚያስተዳድረው ኦሮሚያ፣ ኦሮሚያን የሚያስተዳድረው ፌዴራል መንግስት መሬት የለውም። እንጂ ቦታ ስለሌለን ቀጥታ ቦታ ስጡ ማለት አንችልም። በእኛ አሰራር ግን ቁጥሩ 30 የሚሆን 20 ለሚያመልክ ሰው በየሰፈሩ ለኦርቶዶክሱም፣ ለሙስሊሙም ለፕሮቴስታንቱም በቂ ቦታ በቂ እንኳን ባይባልም ቦታ መስጠት መርህ ነው፣ እየተደረገ ይመስለኛል። በየቦታው እንዳላችሁት ደግሞ ኦብስታክል ሲኖራሉ፣ እነሱን እያየን እያየን እንፈታለን። እናንተም ደግሞ የጀመራችሁትን ጨርሱ። በየቦታው ጀመራችሁ የቆመ ነገር ስላለ ጨርሱ፣ ተጋገዙ። ብትተጋገዙ እኮ ችግር የለውም። እናንተ ብትተጋገዙ፣ የጀመሩትን ብታስጨርሱ፣ ሌላው የሚጀምር ሰውም አጋዥ እንዳለው ያስባል። በመጨረሻ ኢትዮጵያ ውስጥ ምንም ጥርጥር የለውም ሲግኒፊከንት የሆነ ለውጥ እየመጣ ነው። እና እግዚአብሔር መልካም ነው፣ መልካም ነገር እያደረገ ነው። ሰላሙ ነው